ሁላችሁም ማለት ነው፣ ሁላችሁም ይመለከታችኋል፣ ሁላችሁን ይመለከታችኋል። እስከ መጨረሻ አዳምጡት፣ ቪዲዮውን ደግሞ ሸር አድርጉት። ጉድ ማያፅዮ ዳትግሪ ከምር የዛሬው ጉድ ነው። ጉድ ለየት ያለ ጉድ ነው የምነግራችሁ፣ ለአይታችሁ ሰምታችሁ የማታውቁትን ጉድ ነው የምነግራችሁ። ሲኦ ማአረን ላይክ ላይክ ሼር ሼር አድርጉት ቪዲዮውን፣ ይጠቅማል ለብዙ ሰው ድረስ ከምር ወረዳውን አልገለጸውም። እግዚኦ ማረና ክርስቶስ፣ እግዚኦ ማረና ክርስቶስ፣ እግዚኦ ማረና ክርስቶስ። ቤተሰብ እና የዩቱብ ተመልካቾች ዛሬ ተገጠመኝ ገጠመኝ። እግዚኦ ማረና ክርስቶስ፣ እግዚኦ ማረና ክርስቶስ ይሄን ቪዲዮ ሀደ ሸራ አድርጉት። ይሄን ቪዲዮ ሸራ አድርጎት። እውነት በስመ አሞል ደም ፈስቀዱት። ለማውራት ራሱ እኔን ከበደኝ፣ ለማውራት ከበደኝ። ግን መጀመሪያ ሰላም አላልኳችሁም እኮ ሰላም ሰላም ብያለሁ። ክብራትና ክብራን ተመልካቾች ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት የዩቲዩብ ተመልካቾች ኦዲንሶች እንዴት አላችሁልኝ? እኔ ያለሁኝ እዚያ እግዚአብሔር ይመስገን። ክብር ምስጋና የድንግል ማራጅ ክብር ምስጋና ይሁን እና ስለማይነገር ስጦታ ሁሉ እግዚአብሔር ለዘላለም ይመስገን። ዛሬ እንግዲህ አንድ ወንድማችን እንግዲህ በጓ ላይ የሰራውን ሪያክሽን ነው የማመናግራችሁ ማለት ነው። እኔ ተገጠመኝና ካየሁት ነው ለእናንተ የማካፍላችሁ ነገር ግን ወረዳውን አልጠቅስላችሁም። ለምታውቁት ታውቃላችሁ። የማታውቁ ሰዎች ግን ወረዳውን አልጠቅስላችሁም። ስተወረዳው ጠቅስላችሁ ነበረ ነገር ግን ወንድ ልጅ እንግዲህ ያልሆነ ቦታ አግኝቼዋለሁ ማለት ነው። ከእንስሳ ጋር አግኝቼዋለሁ ማለት ነው። በጣም ነው ያሳዘነኝና፣ በጣም ነው የገረመኝ፣ በጣም ነው ያዘንኩት። ጋይስ ወይ ጋይስ እንዳትይ ብላችሁ እኛን ቤተሰብ ማርያምን እግዚአብሔርን፣ ኧረ እግዚአብሔርን። ኦ ማይ ጋድ፣ ኦ ማይ ጋድ። አሁን ጋይስ ቤተሰብ ማርያምን ይህን ቪዲዮ ግን ሼር አድርጉት፣ ሼር አድርጉት። ያህያው ሲገርመኝ ያህያው ሲገርመኝ ደግሞ እበጓ ላይ ቂጥ ብሎ አላገኘሁትም ጋይስ፣ እበጓ ላይ ቂጥ ብሎ እንደ ሰው አስጠኝቶ፣ አረ በጌታ ሰማራ፣ ምን አይነት ጊዜና ዘመን ደረሰ? ምን አይነት ትውልድ ነው የሚፈጠረው? ግን ምን አይነት ትውልድ ነው ምን አይነት ግን፣ ላስተላልፍላችሁ ለእናንተ ማስተማሪ ይሆናል ብዬ ነው። የበግ ስጋ የምትበሉ ወይኔ ኪሳራ በጌታ ስም እኔ ጋይስ እን እንዴት ነው መብርሃንን? አረ በጌታ ስም የበግ ስጋ የምትበሉ የእንስሳ ስጋ እንዴት ነው ስጋ የሚበላው? እውነት ነው መብርሃንን ምላችሁ። አረ በጌታ ስም ማርያምን በጓ ላይ ፊት ብሎ አላገኘትም እንዴ? አሁን ላችሁን የሆነ ሰው ነው። ከዛ ጎረቤት ማለት ነው፣ እርሻ የለኝ በዚህ በዚህ አካባቢ እንዳያበሉብኝ። እስኪ የለኝ አለኝ። እንደ አጋጣሚ ብቅ ብዬ ስሄድ ከብቶች አሉ እዛ አካባቢ። እኔ ደግሞ ወይ ድንበሩ ና ያበላበት ብዬ ስበር ስበር ሄድላችኋሉ። ስልክ ደግሞ አያስኩም፣ ስልኬን እንዳሪዘው፣ ወይ ያደናቅፈኝና እወርቃለሁኝ። ገባችሁ ወይ ያደናቅፈኝና እወርቃለሁኝ። ስለዚህ የሚገጥመኝን አላቀውም፣ ያው ስልኬን እየፈራሁኝ ቤት ነው ጥዬ የምሄደው። ማለት ስልኬ የተተበላሸብኝ በጣም እጎዳለሁኝ። ተምንም በላይ ተምንም በላይ ስልኬ የሆነ ነገር ቢሆንብኝ እጎዳለሁኝና አዝናለሁኝ። አሁን ባለሁበት ሕይወት በኢትዮጵያ ኑሮ ስትኖሩ አሁን ስልኬ የምሰራበት ስልክ ማለት ሁሉን ነገር የማደርግበት ስልኬ የለመርኩት ስልክ ስለሆነ ይሰበርብኛልና የሆነ ነገር ይሆንብኛል ብዬ ፈራሁኝ ማለት ነው። አሁን ከዛ ሄድቼ እዛ እየበረርኩ ሄድኩና እዛ ድንበሩ ጋር ደረስኩኝ ማለት ነው። ድንበሩ ጋር ስደርስ እንትኗን ፍየ በጓን ማለት ነው ዣርጎ አስተኝቶ ማለት ነው። ዣርጎ አስተኝቶ እንደዚህ እንደዚህ እያሻሸ ያው ተዚህ ሱሉን ምናምን አውልቋል። እኔ በምን ስል ገለ በምን እንደቀረጽላችሁ ማለት ነው። ይሄ በሳቅ ለፈነዳ በሳም ነው ፍየሏን ደግሞ ፍየሏን ጉዳ አረካት ኮ ምነው? በጓን ጉዳ ረካት። በጊት እኮ እኔ ባልደረሰላት ነው። ለእራሽ እናት ነበር ምናርጋት፣ ምናርጋት ነው አድርጉት። እዚህ እያጠፋቻ ግታይ ነው። እየበላቻ ግታይ ነው። ል እየበላቻ ግታይ ነው። በሳልፈረዳ በሳልፈረዳ፣ ግሞ ይሄ ስሩ ስሩ፣ ደግሞ ይሄ በደም ተነካኩት አይደል እንጂ እኔ ፍየሯን እያደማት ነው። በምንድን ነው በጌታዬ በጌታ ስም ይሄ የሱሩ ደግሞ በደም ተጨማልቋል እላቸዋለሁ። ከዛ ፍየሏን ላጣርጎ በጓን እንደዛ አስተኝቶ እመብርሃንን ነው የምላችሁ አስተኝቶ እንደዚህ እንደዚህ እያሻሸ ማለት ነው እንደዚህ እንደዚህ እያሻሸ ገብርኤልን ነው የምላችሁ። ኧረ ይሄን ቪዲዮ ግን ሼር አድርጎት ኧረ ግን ኧረ ጊዜው አህያ ሲሆን አትበላም። አህያ አትበላም። በጌታ ስም አህያ አትበላም። በግ ትበላለች በግት በላለች። በሰውስ ብትወልድ በጊቱ እ ሰውስ ሰውስ ግን አህያ ላይ እየወጣ አለኝ ሀገር ማለት ነው። እኛ ሀገራችን ሀገራችን አለ አህያ ላይ እየወጣ ገባችሁ። አህያ ላይ የወጣ ሀያዋ ላይ ፊት ብሎ የተ ሀገራችን አለ። ገና ልጅ ነው፣ ግን ወጣት ነው። አሁን ግን አሁን እየጎረመሰ ነው። አሁን ላይ ጎረመሷል። እናንቶች አህያዋ ላይ ፊት ተደርጎ የተገኘው ፊት ብሎ ማለት ነው። እኔ ገረመኛ ሀያዋ ችግር የለውም፣ ኖ ፕሮብሌም። ያኔ ስጋው አይበላም ማለት ነው። ስጋው አይበልም፣ የሀያዋ ቤተሰብ የበጊቱ ስጋውን ምንድነው የምትደረገው? በእግላ የምትበሉ ሰዎች ማለት ነው። እኔ በጣም ነው ያዘንኩት እኔ በጣም ነው የገረመኝ ሰውና በግ ሰውና በግ አንድ ላይ እግዚኦ ማረና ክርስቶስ ምን አይነት ዘበንና ጊዜ ነው ግን ኧረ ምን አይነት ተፈጥሮ ነው ምን አይነት ዘበን ነው እንደ ቅንዝር ያለ ጊዜና ዘበን ሰዎቹ ቅንዝር ያሉ ደግሞ እንኳን በሙሉ ነው የገረመኝ ማለት ነው እውነት አባብሎ ግን አይገርም። እየገባች እዚህ እህል እየበላች አቅታኝ ነው አስቸግራኝ ነው አስቸግራኝ ነው አለ። እኔ ባልመጣ ምን ልታደረጋት ነበር አልኩትኝ። አረ ህይወቷን እኮ ልታጠፋው ነበር የደረስኩላት ለትንሽ ህይወቷን ልታጠፋው። ምን አርጋ ነው ግን ምን አርጋ ነው ነው ጊዜ ግን ምን አድርጋ ነው? ትለው እኮ ነው። ግን ምን አደርጋ ነው? እንዴ ምታደርጋ? ስለ እዚ የገበቻ ቅጤ ነው፣ የገበቻ ቅጤ ነው አለ። ወይኔ ጊዜና ዘመን ወንዶች ወይ ወንዶች ወይ ወንዶች እግዚኦ፣ ማርና ክርስቶስ! እስኪ እስኪ እስኪ እስኪ አቤቱ ጌታ ወይ አቤቱ አምላኪ ወይ አቤቱ ጌታ ወይ ምን ታደርሰኛለህ? የመጪው ዘመንማ የመጪው የሚቀጥለውማ እንዲያው ቀሪው ትውልድማ የሚወለዱት የሚወለዱትማ ወደፊት እየተወለዱ የሚሄዱትማ ምን አይነት ጊዜ ላይ ሊደርሱ ነው? አሁን እንደዚህ የከፋ ዘበን ላይ እንደዚህ እንስሳና ሰው ታንለይ እንደዚህ የምንሆንበት ጊዜ የደረሰ ነው። ቤተሰብ ምን ትላላችሁ እናንተ? አሁን እስኪ አሁን እናንተ ምን ትላላችሁ? እንደዚህ እንስሳና ሰው የማይለይበት እንስሳውም ሰውም እንደ ስልሳ ስድስት ስድስት ስልሳ ስድስት እንደ ስድስት ስልሳ ስድስት እኮ ነው ሪአክሽን የምናሳየው ኦርቶዶክስ ሆነን ማህተብ አንጠልጥለን እንስሳዋ ላይ እበጊቱ ላይ በጊቱ እንግዲህ ትበላለች። የበግ ሥጋ የምትበሉ ከምር አይ ዝም ብሎ ግን አሳብ የነገሮች ግን አስቀው ነው የሚያልፉት። ገባችሁ? እኔ ብናደድም ማለት ነው፣ ብናደድም ባልናደድም የመጀመሪያ ታርጌት ሳቅ ነው። ማለት በጣም ነው ስቄ የማሳልፈው፣ ጭርጭርም በጣም እስቃለሁኝ ከመጠን በላይ ምስቀው፣ ተናድጄ ተናድጄም እስቃለሁ። እንዳየሁት ግን ሳኩኝም እውነት ገረመኝ፣ ጊዜውም ማሳዘነኝ፣ ዘበኑም እንደው አይ የሚመጣው ትውልድ ምንድነው? ከእነዚህ እነዚህ አሁን ይህን ልጅ አይቶ ባጠገቡ አረኛ ቢኖር ከስሩ ማለት ነው፣ የእሱ ደግሞ ምንድን የሚማረው ከዚህ ከልጅ ነገ ምንድን ነው የሚማረው? ከዚህ ከልጅ ምንድን ነው አስተምሮት የሚያልፈው? አይ በጣም ነው የማዝነው። ግን ያው ምን ይደረጋል? እኔ እስኪ እናንተ አስተያየት እናንተ አስተያየታችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነቴን ነመራችሁ ያላችሁን አስተያየት። ይሄን ቪዲዮ ግን ሼር አድርጉት። ሼር ሼር አድርጉት። እግዚኦ ማረና ክርስቶስ። እግዚኦ ማረና